ወይ ዘንድሮ ገና ማናየው ነገር የለም። እንግዲህ ዛሬ ልዑል በኃይለኛው ተደብድቧል። ደስታ በአንዴ ጠፍቶ ሐዘን ተፈጠረ ማለት ነው። እንግዲህ ትናንትና እንደዛ ሄዱና ልዑሌ ትናንት ስቶሪ ላይ ያስቀመጠችው ቪዲዮም ነበረ እና ያንንም ሲያይ የኬኩን ቆረሳ፣ የወይኑን ምናምን ሲያይ ያብሰራ ደሙ ፈላ። ደሙ ሲፈላ ምንድን ነው ሂዶ እልኩን ከልዑል ጋር ነው ያበረደው ማለት ነው። ልዑልን ደብድቦታል። ኖ ነው ኖ እሱ አይደለም የደበደበው አስደበደበው። ምክንያቱም ሁለት ሰዎች ናቸው ከሱ ጋር የነበሩ ብሏል። ስለዚህ እሱ አይደለም አስደበደበው ነው የሚባለው። እና ግን ይሄ ሁሉ አላስፈላጊ ነገር ነው። እኔ ግን የሄሉ ህይወት አሁን የሆነ ውስብስብ ያለ ቦታ ላይ እንደገባ እየተሰማኝ ነው ማለት ነው። ምክንያቱም እኔ እንጃ በዚህ ያክል ደረጃ ተናዶ ዛሬ ካስደበደበ ነገ ደግሞ ሌላ ነገር ሊፈጠር ይችላል። ታውቃላችሁ፣ ድብድብ እንደዚህ ተማዝቶ መለያየት እኮ ቀላል ነገር ሊሆን ይችላል። ግን ከድብድብ አልፎ ህይወት መጠፋፋት አለ። የሆነ መጥቼ ለቀዋለሁ ብላችሁ እኮ አንድ ሰው ስደበድቡ አልባሌ ቦታ ትመጡትና ህይወቱ ሊጠፋ ይችላል፣ ህይወቱ ሊያልፍ ይችላል። ሰው ድብድብ መፍትሄ ሊሆን አይችልም። ሄሉሻ ነገሮችን ተረጋግተሽ ማሰብ ይጠበቅብሻል። ከዚህ ጋር እልክ ስለተገባባሽ አይደለም እና ደግሞ ለልዑል ለመከራከር ሄዳ ማለት ነው። እኔ እዛ ፓርት ላይ በጣም ነው የሳኩትና ዘራፍ አካኪ ዘራፍ ብላ ሄዳ ሄሉሻ ማለት ነው ከልዑል ጋር ስደርስ እቅፍ ሲያደርጋት ልጥፍ፣ እቅፍ ሲያደርጋት ልጥፍ። ኧረ ሄሉሻለው የእኔ የእኔ እኮ አንዳንዴ በሳቅ ነው የምትገይኝ። እና ለማንኛውም ከዛ ቦታ ላይ ናፍቆሽ እንደሄድሽ ተሰማኝ። እኔ ለጊዜው እንደዛ ሳይልሽ ማለት ነው እና ሄሉሻ ጨርሻለሁ፣ ጨርሻለሁ ትላለች። የጨረሹ ነገር የለም። ሄሉሻ የሰውን ቀለበት ከጣት ላይ አድርጎ በዚህን ያክል መከራከር ልክ ነው ብዬ አላስብም። እና ያብስራም አሁን ተስፋ እያደረገ ያለው ቀለበቱ ከእጇ ላይ ስላለ ነው ማለት እሱ ስላላወቅሽው ነው እኔም ተስፋ ያለኝ ብሏታል። እና እንደዚህ በመከራከር ሳይሆን እንደዚህ በመሳፈጥም አይደለም። ሄሎሻ ነገር ሊፈታ የሚችል በስነ ስርዓቱ ቁጭ ብላችሁ ተነጋገሩ። መጀመሪያ ወደ ሰላም የምትመጡበትን ነገር ካለ ወደ ሰላም መምጣት፣ በሰላም የምትጨርሱትም ነገር ካለ በሰላም መጨረስ፣ እንደዚህ በጸብ ሳይሆን ማለት ነው። እና አንዳንዴ ቅናት ማለት ነው፣ የምሬን ነው፣ ኃይለኛ ጸብን ይፈጥራል፣ ኃይለኛ ተንኮልን ያፈራል። እና እንግዲህ ያብስራ በጣም ቀንቷል። ሲቀጥል እሱ ነው ያበላሸብኝ ህይወቴን ብሎ ስለሚያስብ አሁን ታርጌት ያደረገው ልዑልን ነው ማለት ነው። ሶ ሄሉ፣ ትልቅ ስራ ይጠበቅብሻል። ከዚህ ጋር ልዑልን ቢሆን ፈተናውን እየወደድክ ነው እንዴ? እኔ እኮ እያየው ነበረ፣ እድል ልሰጥህ እያየው ነበር ተብላል። እና አሁን ላይ ይሄ ነገር ሲፈጠር ደግሞ ከሄሉ ላይ ሌላ ነገር ውስጧ ላይ በቃ ለእኔ ክብር የለውም ለእኔ ፍቅር የለውም የሚለው አይነት ነገር ይመጣባታል። ገብቷቸዋል አደለ? ያው አንድ ሰው አንድ ሰው ስትወዱ ለዛ ሰው ብላችሁ ብዙ ነገር ታደርጋላችሁ። ብዙ ፈተናዎችን ልትታገሱ ትችላላችሁ። የአብስራ ግን በአንዴ ገንፍሎበት እንዳለ ቀጥቀጥ ያደረገው ይሄ ልጅ ማለት ነው። እና በመጀመሪያ ደረጃ እንዴ ልዑል እኮ እውነቱን ነው የተናገረው። ልጅቷ ጣራችሁ ሄሉን ሄዶ አሳያት ነገሩን አሳምሮ አስተካክሎ ማስረዳት የሚጠበቅበት እሱ ነበረ እራሱ ማለት ነው። የአብስራ እና ሄሉሻ፣ ከልጅቷ ጋር ሄደህ ኖር፣ እኔ አልፈልግም በቃኝ በቃኝ። ገና ብዙ አሳይሃለሁ እያለች ነው። አሁን በእልክ ከመጣችው ከሄሉ የሚደርስ የለም። በጣም አቃጣይ፣ በጣም ሀይለኛ ናት። በጣም ሰውን እልክ ታጋባለች። ከዚህ በኋላ የምታደርገው ነገር ራሱ ከባድ ነው የሚሆነው። ግን ደግሞ በህይወቷ ላይ በጣም ብዙ መዘዞችን ሊያመጣ ይችላል። ለልክ ብላ የምትጠቀማቸው ነገሮች፣ በተለይ ደግሞ ከልኡሌ ላይ ሌላ ነገር ሊፈጠር ይችላል ከዚህ በኋላ ማለት ነው። እና እልክ አትጋቢ ሄሉሻ፣ የእውነት እንደዚህ የተንዛዛ ነገር ያስጠላል ማለት። በቃ በአንዴ ውሳኔያቸውን ውሱን አድርጋችሁ መቀጠል ካለባችሁ መቀጠል እንጂ እልክ መገባባቱ ልክ ነው ብዬ አላስብም ማለት ነው። እና ደግሞ ዛሬ የጠየቀችው ምንድን ነው ከአንሶላ ውስጥ እኮ ነው ያገኘው ብላ ጠይቀዋለች ማለት ነው እና እኔ ነገም ዛሬም ያብ ስራ የሚያስረዳበት ነገር አይገባኝም ማለት አስሬ ገስታውስ ነው፣ ገስታውስ ገስታውስ ሆና። ታዲያ እንዴ፣ ምንድን ነው አንተ ካልጋ ላይ ሄዶ ያንቆረጠጠ? እውነቷን እኮ ነው። ቪዲዮ ገብታችሁ እዩ እንግዲህ ካላያችሁ። እውነት ነው፣ አንሶላው ግልብልብ ብሎ ነበር አልጋው። ሲቀጥል ደግሞ ፈልሰስ ብሎ ስልኩን እየነካ ነው የነበረ። የሆነ ነገሮችን የሚያስረዳ ሰው ምናምን አይመስልም ከዛ ጋር ማለት ነው። ይሄን ስል ደግሞ ከልጅቷ ጋር የሆነ ነገር እንደዛ እንደዛ አድርጓል እያልኩ አይደለም። ነገር ግን ሄሎሻን በጣም ያወዛው ያወዛገባት እና ጭንቅላቷ ውስጥ የፈጠረባት ነገር አለ። ሲቀጥል ሳስበው ሳስበው የያብ እንትን ባህሪው ኃይለኛ ይመስለኛል የሚል ካነጋገሩ ምናምን አቆጣጡ በጣም የሆነ ነገሮችን መታገስ የሚችል ሰው አይመስልም እና በጣም እኔ አላውቅም፣ ግን ነገሮችን እንድታረጋጊያቸው ሄሉዬ፣ በዚህን ያክል ከዚህ ጋ መሳፈጥ አያስፈልግም። ሲቀጥል ደግሞ ጀግና ጀግና ያ ጎበዝ ጎበዝ የምትሉት ማለት ነው፣ የምሬ ነው የምላቸው አሁን ልዑልን ዛሬ መታው፣ ነገ የሆነ ነገር ቢያደርገው እስር ቤት እንደሚሄድ እንዳዘነጉት። ከዛ እስር ቤት ሲገባ ደግሞ እናንተ መቼ ምግብ ይዛችሁ ሄዳችሁ ለመጠየቅ እንኳን እድሉ አይኖራችሁም። ገብቷችኋል አደለ? የሚጎዳው ማን ነው? ያ እስር ቤት ያለው ሰው ሰውን በተንኮል በዚህ ያክል መገፋፋት ለእናንተ ምንድን ነው የሚሰጣችሁ ጥቅም? በእውነት በጣም ነው የሚደብረው። ሲጀምር ጸብ ማበረታታት የለባችሁም እኮ ደግ አደረገ ደግ አደረገ ወንድ ልጅ እንኳን አይደለም እንደ ይሰብሉ ሴት የላከው ጅባ ይፈራም ሲባል አሰሙም እንዴ እንኳን ጀግና ጀግና ብራቦ ተብሎ ማለት ነው። እንዲያውም ይብስበታል። በሴቶች የመጣ ደግሞ ሰነፍ የተባለ ወንድ ራሱ ጀግና ጀግና ነው የሚሰማው። እና ታው እኔ የዛሬ ያደረጋችሁት ነገር የምር በጣም ነው ያስደበረኝ። ጀግና ጀግና ቀጠቀጠው እኮ ደግ አደረገው ሲቀጥል ደግሞ የአብስራ እንዳልመጥተው ደግሞ ማወቅ አለባችሁ እኮ ሰው ነው አምጥቶ ያስመጥተው። አዳ ሁለት ሰዎች አምጥቶ አስመትቶኛል ብሏል እና ሲጀምር ልዑል በጣም ነው የተሳሳተው። እንዲ ነው ኢትዮጵያ ምድር ዛሬ እቺ ሰማያዊ ጭልም ካለች ወደ ቤት በጊዜ መከተት ነው። እንዴት ነው የማይግባቡ ሰዎች በዛ ሰዓት ሲጠራ ሁለት ሰዓት ሆኖ ሲጠራ መሄድ ራሱ እኔ በጣም አስገርመኛል። እና እና ያብስራ ደግሞ ሰው አምጥተ ከምትማታ ይልቅ ራስ ደግሞ መጋፈጥ አለብህ እኮ ራስ ላይክ አንተም ወንድ እሱም ወንድ፣ ሌላ ተጨማሪ ሰው ከዚህ ጋር ማምጣት አይጠበቅም። ከመደባደብ ይልቅ ደግሞ ነገሩን ተግባብተ ለማለት ሞክር። ይሄ አንቺን የሚመለከትሽ አደለም፣ አንቺን የሚመለከትሽ አደለም እያለ ነበር እና እንዴት ነው የማይመለከታት ልዑል ማለት የሄሉ ጓደኛ ነው አደለም ስለዚህ ለኔ ክብር ካለ እሱን መንካት የለብም፣ ብላለች። በስ ትክክል። እሷ የምትወደውን ነገር ልታከብር ይገባል። ቢያንስ ነገሩ የተፈጠረው ነገር ቢያናድድህም፣ ግን እስከ ዱላ ድረስ መድረሱ እኔ ተገቢ ነው ብዬ አላስብም። ለማንኛውም ልኦሌ አይዞ፣ እግዚአብሔር ማረ። እንግዲህ እውነት ከሆነም ግን ሄሉሻ፣ ነገሮችን ጠንከራ አድርገሽ ብታስብባቸው ጥሩ ነው። እልክ ባትጋቢ። ያሰማችኋት ነው እንግዲህ። ማለት ገና የማደርገውን ታያለ እያለች እየዛፈችበት ነበር። ከያብ ስራ ላይ ማለት ነው እና ነገሮች አሁን ውስብስብ እያሉ መጥተዋል ማለት ነው። ዳጊም ሲናገር የነበራቸው ነገሮች አሉ። እኔ ነግሬሽ ነበረ ከማይሆን ሰው ጋር ነው የገጠምሽው ብዬ ነግሬሻለሁ ደጋግሜ፣ አልሰማ ብለሽኝ ነው እያለ ነበረ ማለት ነው። እዚህ ላይም ትኩረት ማድረግ አለባችሁ። ምን ለማለት ፈልጎ ነው ዳጊ እንደዛ ያለው ማለት፣ ከያብ ስራ ላይ ምን ቢያይበት ነው እንደዛ ሊል የቻለው? ለምንስ እንደዛ ተናገራት? ለምንስ ሄሉን አስቀድሞ ሊያስጠነቅቃት ፈለገ? ለዛ ነው ሄሉሻ፣ አሁን ትልቅ ስራ ይጠበቅባታል ማለት፣ ውስብስብ ያሉ ነገሮች በህይወቷ ሊፈጠሩ ስለሚችሉ ከወዲሁ ጥንቃቄ ያስፈልጋል። በእውነት ነው የምላችሁ፣ ዳጌ የተናገረው ነገር እኔ ሰላም ሊሰጠኝ አልቻለም። ለምን እንደዛ እንዳላት ለምን እንዳስጠነቀቃት ግራ ገብቶኛል።